ማን እንዳጠፋ ማን እንዳላጠፋ ማወቅ አለበት እንጂ እሱ እንደዚህ ያረጉ፣ ስሙም እየጠፋ ስለሆነ እሱ እዛ ሲሄድ ሚዲያ ላይ የኔ ደጋፎች ምናምን ስል እኛ ይሰማናል፣ ታውቃለሽ። ለዛ እዚ መጥቶ ሁለታችን ማን እንዳጠፋ እነሱ ናቸው ወይስ እኛ ይሄን ነገር ማወቅ አለበት እሱ፣ ሃይሚም ማለት ነው። ይሄ ደግሞ በቪዲዮ አለ አይደል፣ ሪከርድ ስላለ እዚህ መጥቶ ማወቅ አለበት እንጂ ሁሌ እሱ በአንድ ሳይዝ ብቻ እነሱ ስራ ወሩ ብቻ። አሁን ለሃይሚ ቴሌቪዥን ሶፋ አልገዙም እያሉ ነው እነሱ። ለሱ ምን ሰርቶ ነው ምን ገዙለት? ይሄን ነገር ማወቅ አለበት እኮ፣ እንደዚህ እያሉ ስለሆነ እሱ ቢመጣ ይሻላል። ይሄ ነገር የሚፈታ እሱ ቢመጣ እንጂ፣ በኋላም ይቀጥላል። እነሱ ደግሞ ወዳጃቸውንና ጠላታቸውን ማወቅ አለባቸው። እዚህ ሁሉ ነገር፣ ቆይ ቆይ ቆይ ቆይ እኔ ሳላወራ እንዳታወሪ። እሺ፣ አውሪ አውሪ። በመጀመሪያ ደረጃ ማለት ነው፣ አሁን ላይ እየወጣ ያለው ቦይ የወጣበት ምክንያት አለው። ትናንትና እሱ በተናገረው ልክ እንደዚህ ብሎ ሰላሳ ሰው ስላለው ብቻ ሰላሳ ኦዴ ስላለው አብሽራሽር ስላሉት ብቻ እንደዛ ከማለት እኛ ሁለታቸውንም እንወዳለን። ገባሽ አይደለ? አሁን ላይ የተሰራለው ስራ ነው። ግን ስራ ቢሆንም የደጋፊዎቹ ሁኔታ ስላናደደን ሀይሚን ብቻ እየፖሰትን ነበር እንጂ በዚህ ልክ ተራዝሞ እሱም ይናገራል ብለን አላሰብንም። እኔ ማለት ነው በጣም ያቃጠላኝ ነገር ቢኖር ትናንትና እሱ የተናገረውና የእሱ ደጋፊዎች ምክንያቱም አንድ አይነት ሆነ። ዝም በይ ትይጂ

ሁለታችሁንም በአንዳንድ እያየን ኦዲየንስ ሰዎች ጋር ነበር ፍቅኩራችን። አሁን ላይ ደግሞ እሱ ትናንትና የተናገረው ንግግር እኛንም ነው ቅስማችን ለምን እንደዚያ መናገር አስፈለገ? እሱ ሰላሳ ሰው ተማምኖ ነው። ሰላሳ ሰው አይደለም አሳድጎ ቦታ ላይ ያደረሰው። ሰላሳ ሰው አይደለም እዚህ ደረጃ ላይ ያደረሰው። ሁላችንም አንድ ሆነን በአንድነት ነው። ገባሽ አይደለም? ያ ስለሆነ ከፋፍሎ ከመናገር ከፋፍሎ ከመናገር ቤተሰቦች ቢል አይሻልም ነበር? እነሱ ከሚሰሩ እሱ ያልገባኝ

ምህረት ምህረት አንድ ጊዜ ምህረት በና፣ አንድ ጊዜ ሶፊ ታወራ። ሶፊ ብሩ ካለ ግሩብ ውስጥ እያለች ነው። ተናንብለን ሰው ብዬ ግን ያለ መረጃ እንዳታወሪ ውዴ። እውነት ግን ሳይኖር ልጁ ስሙን አታጥፎ፣ በእናታችሁ። ስሙ በጣም እየገነነበት ነው። እነሱ ዝም ይላሉ ማለት ነው እናት

ጥሩ አይደለም። ምን ሀይሚ አንድ ነን ስለዚህ እንደዚህ አትስሩ፣ እንደዚህ ጉርብ አትፈዱ ብሎ እሱ ለምን ተናግሮ አልወጣም? ጉርቡ ገብቶ ፎሎ አድርገውት ከሚወጣ ማለት ነው። ሁለተኛ ሀይሚ እንትና አልሚ ለምን እዛ ጉርብ ውስጥ ሀይሚን ሲናገሩ ዛሬ የተናገረችን እያሉ ሲያንቋሽሹ ለምን እያየ ዝም አለች? ሪከርዲያቸው ሁሉ ነገር አለ። የሁሉም አድናቂ እና ኔካ ለምን ሀይሚን ሲያንቋሽሹ እዛ ጉርቡ ዝም አለች? ማንነት ነው ማለት ነው። አልሚ አልማስ አልሚ እናት ነው የምትለው አትልቋ ማለት ነው የብሩክና የሀይሜ እናት ነው የምትለው መናገር የለበትም ሲጀመር። አብዛኛውን ልጆች ደግሞ እኔን አሽሙር ተናገርሽ የምትሉኝ ማለት ነው። መቶ ሀያ ሶስት ሰው አላቸው ነታች ጋሽዬን ዘቅዝቀው ጋሽዬን የአሽሙር ጽፈው ነው እ አሽሙር የጻፍኩት የጀመርኩት ማለት ነው። ተወሱነኝ የምትለዋ ልጅ የበጎች ራስ ምታት ብላ ጉርብ ከፍታ ጋሽዬን ዘቅዝቃለች በአሽሙር ሰድበው ሀይሚንም ያንን አይቻ ሆኔም በአሽሙር ጽፍ ያለው ተሳድጃለን። ሁሉንም እናንተ ታያቸው። እናት እናት ናት፣ የሁሉም እናት አንድ ናት። አይ እሱንማ እዚህ ቤት እኮ ተናገሩ ሶፊ። እኔ እኮ እዚህ ቤት ያሉት ልጆች አምጥቼ እኮ የረጠፏት እቺ ጉሩኬን ያደረገችው አለች እኮ አናዳኝ እኮ ፎቶቸው ላይ መጣት ምናለች። ቅድም ታታቸውን እየሰቡት ነበር። እንደሱ እናቱን የሚወድ የለም አለች። የእሱ እናት መውደት ለየት ያለ ነው አለች። ታይ እንደዛ አይባልም ስትባል ዝም አለች። አይደለም አይደለም የእሱ ይለያል አለች ሮ ማለት ነው ሲጀመር ሴትን መውደድና እናትን መውደድና ማክበርን የለመዳችሁት ከሱ ነው አለች። እኔ ትናንትና አላውቀውም። ሀቢብቲ ከሃይሚ ጋር ሲመጣ ነው ማቁ ከእሱ ምንድን ነው እግዚአብሔር በጆሮ ሰምቻለሁ። ምራት አናደውኝ ያመጣኋቸው በጆሮ ሰምቻታል። በጣም ስትከላከል ነበረ እንዴ። ለምን ቢዶ? እንዴት ታሰራ? እሱ እነጋ ሲዘቀዘቁ ቢዶ ሰርቷል እንዴ? ቢዶ ሰርቷል? አልሰራም። የሁሉም ምናት ነው ቡሩኬ ራሱ ሁለቱ፣ ቡሩኬ ራሱ ለምን እኔ ከእነ ጭራሹ ማለት ነው ከእነ ጋር አበደን ባይመላለስና ኮሜንት ባይሰጣቸው ልቋቸው እንደ አብርሃም እና ንደሩሳ ማለት ነው። ጭራሽ እንዳላየ ያልሳቱ ምክንያቱም አይተዋቸው ኮሜንት በሰጣቸው ቁጥር ጭራሽ ዩቲዩበር ነው። ዩቲዩበር እስከሆነ ድረስ መረገጡ፣ መሰደቡ አይቀርም። ስለዚህ ምንም ማንም ሰደበው ምንም ሰደበው ልቋቸው ድረስ ለአንድ ሰው መልስ ማለት ይሄ ብሩኬ እንደዚህ ያደረገኝ አንድ ስሙ የተስፋፋ አይቶ እንዳላየ እልፍ ሰምቶ እንዳልሰማ እልፍ እያለ ነገሮችን ከተመልካቾቹ ጋር ከሚወዱ ሰው ጋር ነገሩን እያስተካከለ ነው የሚሄድ። አንዱን እየቦለከ አንዱን እያነሳ አንዱን እየቦለከ እያነሳ ምን እንዴት ቻናሉም እኮ አይንቀሳቀስም። እኔ በአጠቃላይ ለሱ የምለው ነገር ከነ ጭራሹኑ ለነዚህ እንደዚህ መልስ አለመስጠት፣ በቃ አያቸው ከነ ጭራሹ እራሱን አስከብሮ መቀመጥ እና ተብሎ ሲሉ አብሮ መቶ ራሳቸው መልስ መስጠት አሁን እዚህ ጋር መላቅቱ ፍፍት አለበት። አንድ ሲጀመር መሆን የሌለበት ነገር ነው። አንድ ነገር ልንገራችሁ እዚህ ላይ አንድ ሰው ማለት ነው ያለፈን ነገር አሁን ማንሳቱ ውጤት አልባ ነው የሚሆነው። ያለፈ አልፎ አይደለም አላለፈም። ሀያት የሚያወድ ማለት ነው ሀዩዬ ያለፈው ነገር ያለፈው ነገር እየተባባለ ማለት ነው ልጁ ወዳልሆነበት እየሄደ ስለሆነ መስተካከል አለበት፣ ላመስተካከል አለበት። ልጁንማ ልጁን የሚደውልለት ካለ ወይንም ደግሞ በውስጥ የሚያወራው ካለ ይቅርታ ይጠይቅ ሁሉንም። ያኔ ማንኛውም ሰው የሱ ተከታይ ነው። ያለፈ ነገር ሊባል የሚችለው ማነው? የሚያለፈ ነገር ሊባል የሚችለው አሁን ሚሊዮን በጣም ድምጽ እየወጣ በጣም የሚቀፋው ሚዲያ ላይ ያወጣ ነገር ድምጻቸው በየቦታ ሴር እየተደረገ ነው። ታጊ የተደረጉ እያዩ ነው። ይሄን ይሄ ድምጽ ሲሰማ እራሱ ያስጠላል። ለምን በግሩፓችሁ ስል ነው ሁሉም ሰው ተጠቃሎ የሚሰደበው ማለት ነው። በጣም ነው የሚደብረው። ስለዚህ አንድ ነገር የሆነ ከእናንተ መሀል ግሩፕ ፍጠሩ። ፈጥራችሁ በውስጥ ሁሉ ነገር ጨርሱ፣ አንድ ሆኑ፣ ተመለሱ ወደ ራሳችሁ ከዚህ የባሰም አለ ባክሽ። ከዚህ የባሰም አለ። ቀለል ቀለል ያለ ቦይስ ነው ይወጣላቸው። እንደውም ይሄ ባሰ አለ አይመረም እና የሚያዘኝ ነው፣ ለነሱ ማለት ነው። ኦኔ ሊፍቱስ ደግሞ ማለት ነው እኛ እኛ ሁሉ የተናገሩበት አለ ምረት እንደዛለቻት ስ እቺ መላጣ አሮጊት አለቻት። እኔ ታጋደረግኳት ማለት ነው። ገና ምንሰማችሁ ብዙ ጉድ፣ ያለ ፈጣሪ ያውጣችሁ። እንደዚህ አወራችሁ ይደብራል። በቃ ማርያምን ያስጠላል። ለምን እንዲህ ተላላችሁ? እና ሀይ ማለት እኮ በወንድማ አነጣችሁ አትናገርም፣ አትጋ አያውጡም

አዎ ብትስማሙ ጥሩ ነው። ዛሬ እኮ የሆነ ነገር ሲወጣ ማለት ነው እዛ ውስጥ ያለች ዋና ወታ ዛሬ ምክር ሲሰጥ ነበር። ምክር ከመስጠት መጀመሪያ አፋቸው ሲከፍቱ ዋትላቸው ነበር። እዛ ጉርቡ ውስጥ ቁጭ ብላለች ሁሉ ያመጣች ዋና የተባላችን ነው። በጣም ነው የገረመኝ። አዎ

እየተከራከረ ነበር። አጠፋህ አንቺ ጠይባ እግዚአብሔር እንዴት እንደሚያደርጋት እኮ ሱ ቀ እንዴት እሱ ይለያል። የእሱ ፍቅር ሁሉም ይሰማል። ግን ሚዲያ ነው ምንም